የመጀመሪያ ብለሽኛ ነው። አንዱ እኮ እንደ እንትን እኮ ነው። ባይዘው እንደድል ነው ባይዘው እንደድል ነው። አሁን የተለቀቀው ደግሞ ለምን እንደሚያመሹ አላውቅም። ግማሽ ሰዓት ነበር ነው።

አረ የምርት እድዬን ምናምን እያለ ነው። እሱም ራሱ ይላል መሆን መሆን ግን የለበትም። ምንም ድራማ ቢሆንም መሆን የለበትም። ክርስቲያኖስ፣ አዎ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? አማን ናችሁ ወይ? እንዴት ናችሁልኝ? ይሄ ሀይ ዌልካም ያለው ቤተሰብ እንዴት ናችሁ? አልጋ ላይ ስወጣ ያስቸግረኛል፣ ታች ስሆን ይሰራልኛል። ቤተሰብ ሰላም ነው። አልጋ ላይ ስወጣ ደግሞ ነው

እንትን ውስጥ አይገኘም ወይ? የተላከልሽ ለካ አላከችልሽ። እንትን ውስጥ ታገኛታለሽ፣ ቪዚት የሚለው ሰላም ሰላም፣ እንዴት ናችሁ? ወይዬ ወይዬ፣ እንዴት ናችሁ? አማን ናችሁ? እንዴት አመሻችሁ? ወይል ካምፕ ያለው ቤተሰብ እንዴት ናችሁ? አማን ናችሁ ወይ

አለው። እግዚአብሔር የተመሰገነ ይሁን ደህና ነኝ። ሀይ ሀይ። ዌልካም እያለሁ ቤተሰብ፣ እንኳን ደህና መጣችሁ። ደህና ናችሁ ወይዬ? ማርያም ማርያም፣ ዌልካም ዌልካም። አንቺ ግን ሰው አትፈልጊም? ኧረ ፈልጋለሁ። ለው እንደማልፈልገው ለው እንደማልፈልገው። ማታ ላይ እኮ ማለት ነው፣ ቀን ላይ ነው መዞር እንትን የሚመቸኝ። ዛሬውን ግብዣ ነበር፣ ራት ምናምን ነበረ። ስልኬን ለመያዝ ሪብን እራሱ አልተመቸኝም። የምር እንጂ ዞር አለሁ። ካየሁሽ እመጣለሁ፣ የእኔ ቁንጆ የእኔ ድምቡሽ ቡሽ፣ ወየ ወየ ወየ ወየ ድምቡሽ ቡሽ የሚል ስም አወጣችሁልኝ ከውፍረት የተነሳ። እሺ ወየ፣ ማርያም፣ ሰላም ነሽ? ሰላም ነኝ እግዚአብሔር ይመስገን። ሰላም በጣም አሳስቦሻል ማለት ነው አንቺ ልጅ። ደህና ነኝ እግዚአብሔር ይመስገን። አው ደህና ነኝ ወዶች

ወይኔ አንቺ እኮ ጓደኞችሽን ሁሉ ወደ ሰላም ቤት ጆይን አስፋልቻቸው። ቲንክ ዩ አመሰግናለሁ ውዴ፣ በጣም ነው የማመሰግና። መቅዲ ራሱ ትናንትና መታለች፣ ትናንትና ዛሬ ነው ጧት ጧት፣ እንዳጋጣሚ ላይቭ ላይ ነበርኩኝና መቅዲ ራሱ መታለች አለው። ክፍት ነው እቃ ልጠብ እጠብ፣ የኔ ውድ ካልጨረሽ ጠብ ስለምወድሽ ነው። ቴንኪው አመሰግናለሁ። የኔ ወድ ክብር በይልኝ። አመሰግናለሁ፣ አመሰግናለሁ። መልካም ጓደኛ ያስምርልን፣ አይደል የኔ ውድ። እሺ እሺ፣ ያቆየን ብያለሁኝ። አህለን አህለን አህለን ሰህለን መርሃባ። ቴንኪዩ ቴንኪዩ ቴንኪዩ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ጋይስ። ለቤት ያድስ ይሆናችሁ ቤተሰብ

ዛሬ የመጣሁት ሳብስክራይብ ላረግም ልደምርም ነው። ቀጥታ ማድረግ አለባችሁ አለብኝ። እንዴት ነው ነገሩ? አሪፍ ትዕዛዝ ነው። በቃ እንትን በሉ፣ ሰብስክራይብ ተባባሉ፣ ሰብስክራይብ ተባባሉ። ቤተሰብ እኔ ዛሬ የመጣው ሰብስክራይብ ለማድረግም ልደረግም ነው፣ ቀጥታ ማድረግ አለባችሁ አለብን። እንዴት ነው ነገሩ? እንግዲህ ተዘማመሩ፣ ተዘማመሩ። ትክክል ነው። በነገራችሁ ላይ ትክክለኛ ሰው በቃ እንደዚህ ነው። አድርጉኝ። ቲጂን አድርጓት፣ ትመልሳለች። ጎበዝ ነች። ካልመለሰች ደግሞ ጆሮዋን እንይዛታለን። እሺ፣ እሺ። ንቁንጆ፣ እሺ፣ መልሳለሁ፣ መልሳለሁ። አመሰግናለሁ። አዎ፣ ዩቲዩበር የሆናችሁ ተዘያየሩ፣ ጋይስ። መጠያየቅ ምናምን በጣም አሪፍ ነው በነገራችን ላይ ሁለት ልጆች ነው መሰለኝ ያልመለስኩላችሁ። ልጆች አሏችሁ ኮሜንት አስቀምጡልኝ ብዬ ትናንትና

እኔ አላየኋቸውም እኮ አያቸዋለሁ፣ ግን አሁን ላይ አላየኋቸውም። ፊልሙን አላየኋቸውም ሲጀመር ፖሊሶቹ ትወዳይ አይችሉም የሚል የሆኑ በጎች ሀይ፣ ሀይ ዌልካም ቤተሰብ እንኳን ደህና መጣችሁ። ወይኔ እና አሁን የሚቅር ታደርግላት